በሙሉ እባካችሁን ለዓለም አሰራጩልኝ የብሬ እና የምነግራችሁ ሁላችሁም የምትማሩበትና የምትጠነቀቁበትን አንድ ፎቶግራፍ አሳያችኋለሁ። ስለ መቤቴ ስለ ስውሯ ስለ ዘራ የቆም መቤት ብላችሁ ለዓለም አሰራጩት። በጣም የምትማሩበት ነው። የመጀመሪያው ይህንን ቪዲዮ ፎቶ ላሳያችሁ። ይህን ፎቶ ምን ይመስላችኋል? አያችሁት? ይህ ስለዚህ ፎቶ ከመንገሬ በፊት ለብዙዎቻችሁ ጥንቃቄ እንድታደርጉ እንድትማሩ እያንዳንዱን ነገር እንድታውቁት መልእክት ማስተላለፍ ፈልጌ ነው እና መቤት እኔንም ትርዳኝ፣ እናንተንም ትርዳችሁ። ይህንንም ደግሞ ይህን ቪዲዮ ሁሉም ሰው አይቶት ጥንቃቄና ወደ ራሱ እንዲመለስ እፈልጋለሁ። ይህንን ፎቶግራፊ የላከችልን አንድ እህቴ ናት። ከዛ በፊት ልንገራችሁ፣ በጣም ብዙ በርካታ ልጆች ያው ዋትሳፕ ላይ የምናወራቸው አሉ በመንፈሳዊ ህይወታችን በእያንዳንዳችን የሚመጣ እርኩስ መንፈስ ህይወታችን እንዴት እንደሚያበላሸው ብዙዎቻችሁ፣ እድላችሁ የተዘጋ፣ ሰርታችሁ የማይባረክ፣ ማህፀናችሁ የተዘጋ እያንዳንዱ በቃ ማድረግ እየቻላችሁ ግን ማድረግ ያልቻላችሁ በርካታ ልጆች እያወራን ነበር። ይህ በእኔ ህይወትም ስለገጠመኝ ብዙ ጊዜ ያለፍኩበትን ነው እኔ የምነግራችሁ፣ መቤት ነው የምነግራችሁ። እያንዳንዳችን ከላያችን ላይ ጥላዳ ቢሎሳለን የሚከተለን ጥላዳ ቢሎሳለን የማይተወን የማይተው በቃ ክፉ መንፈስ እርኩስ መንፈስ እንዳለ ማመን አለብን። ብዙዎቻችሁ ማመን አትፈልጉም መቀበልም አትፈልጉም። ግን ከእግዚአብሔር ጋራ ናቸው አይደላችሁም ከእግዚአብሔር ጋር አለመሆናችሁን እያወቃችሁት ስለ እርኩስ መንፈስ እንደዚህ ነው ብለን ሰው ደግሞ ሰይጣን ትላላችሁ ሰይጣንም አለ ህይወታችንን ዛሬ እያመሰቃቀለ ያለው መንገዳችንን እያሳተ ያለው ማን ይመስላችኋል? እግዚአብሔር ይመስላችኋል እግዚአብሔር አይደለም እግዚአብሔር አይደለም ስለዚህ ፎቶ ልንገራችሁ አሁን ያያችሁት በፎቶግራፍ ላይ እባብ ነው እባብ ተገፎ ቆዳው ቅርፊቱ ስጋው ነው። በነገራችን ላይ በማርያም በማርያም ይህንን ቪዲዮ ለመምህር ተስፋዬ ቆርጣቸውን ቢሆን አስተላልፉልኝ። መምህር ተስፋዬ ከአሁን በፊት ተገናኝተናል። ውጭ እያል በጣም ነበር የምንቀራረበው የምንገናኘው። ኢትዮጵያ ደግሞ የየሚካኤልለት ተገናኝተን ነበርና በዚህ ቁጥር ደውል ብሎኝ በቃ በተለይ አሁን ከእስር ቤት እስር ቤት ውስጥ ሆኜ እያንዳንዱ ያጋጠመኝን ፈተና በሱ ነበር መናገር የፈለኩት፣ ምስክርነት መስጠት የምፈልገው በሱ ነው። ግን ዳቢሎስ ክፉ አይደል እኔ እናሱን በፍጹም እንድንገናኝ አልፈቀደም፣ እሱ ቦታ ጋር ሄጄ ምስክርነት እንድሰጥ አልፈቀደም። የተረገመ መንፈስ ስለሆነ ማለት ነው። እና በማርያም መምህር ተስፋዬ እባክህን፣ ቤተሰቦቼም እንደው ለመምህር ተስፋዬ ቆርጣቸው አስተላልፉኝ ባገኝም ደስ ይለኛል። ለምን እስር ቤት ውስጥ በአካል በአካል ያጋጠመኝን ሁሉ መናገር የምፈልገው በአንተ ሚዲያ ነው። ለምን እኔ ተምሬ ነገሮችን ሁሉ አውቄ የመንፈሳዊ ውጊያን ተዋግቼ ቢያሸንፈኝም ባሸንፈውም ቢጥለኝም ባይጥለኝም ብዙ ነገሮችን በአንተ ተምሬ እዚህ ጋር ደርሻለሁ እና መምህር ተስፋዬ ባገኝ በጣም ደስ ይለኛል። ማስተላለፍ የምንፈልገው በአንተ ሚዲያ ነው። በእርግጥ በእኔ ሚዲያ በጣም ብዙ ተማሪዎች ተምረው የአንተን ትምህርት እኔ በአንደበቴም እየመሰከርኩ ስለ ጠላት ዲያብሎስ እያስተላለፈው ብዙ ልጆች ከእስር ቤት ጀምሮ ንስሐ አባቶች ነበሩ። እዛ ንስሐ ገብተው ለስጋ ደግሞ የበቁ ሁሉ አሉ። እግዚአብሔር ይመስገን። በእምነታቸው እየጸኑ እምነቱን ሊቀበሉ የተዘጋጁ በርካታ ልጆች አሉና ይህን ከአንተ ስላገኘሁት ነው። መምህር ተስፋዬ እባክህ ባገኝ ደግሞ የበለጠ ለአንተ መንገር የምፈልጋቸው ነገሮች አሉ እና ባገኝ ደስ ይለኛል። ቤተሰቦቼም መምህር ተስፋዬን ብታገናኙኝ ደስ ይለኛል። ቁጥሩ አለኝ ግን እኔ እናሱ እንድንገናኝ አልተፈቀደልኝም። በቃ ዳቪሎስ ማግኘት አይፈል እንዳገኘው አልፈቀደልኝም። በእርግጥ እግዚአብሔር ኃያል ነው ኃይል አለው ያ አምናለሁ። ይህንን ግን እኔ እናሱን ደግሞ በቃ ይችን የውስጤን ምስክርነት ከበሀያ ሶስት ጀምሮ ከተያዝኩበት ጀምሮ የገጠመኝን ነገሮች ሁሉ ለመምህር ተስፋዬ መናገር እፈልግ ነበር። በዛ ላይ ሆናችሁ ሁሉንም ነገር በደንብ እንድታውቁትም እናንተ የምፈልጋለውኝ ቤተሰቦቼ፣ በማርያም በስውሩ ጽላት በዘራ ቆመ ቤት መምህር ተስፋዬን አገናኘኝ። እንደው በመቤቴ በመቤቴ መምህር ተስፋዬ ብደውልል ብደውል ስልክህን ድርግም እያደረገብህ እናንተን ሊያገናኘኝ አልቻለም እና ባገኝ ደስ ይለኛል። ለማንኛውም ይህንን የእባብ ፎቶ ልብ ብላችሁ ኮሜንት ላይ ያስቀምጥላችኋለሁ ኮሜንት ላይ ያስቀምጥላችኋለሁ። ይህንን አንድ እህቴ ነች፣ በጣም የምወዳት የማከብራት፣ ረጅም ጊዜ በፌስቡክ የምትከተለኝ የምታየኝ ነች። ከዛም ቤተሰብ ሆነን ኢትዮጵያ መታ የምሬኝ ነው የምነግራችሁ። ስወልድ መታ ነበር። አጋጣሚ መታ፣ ጫማውን ልይዛልኝ መታ፣ ቤተሰብ ሆነናል እና ብዙ በዙሪያ ቤተሰብ የምታዘው ሰው ስለሌለ አንድ ጎረቤቷን እዛው አብራት የምታውቃትን ድርቆሽ አዘጋጅልኝ ትላታለች። ልብ በሉ ብዙዎቻችሁ ይህንን ቪዲዮ በደንብ በደንብ እንድታዩት ስለፈለግኩኝ፣ እናንተ አይታችሁት ግን ለሌላ ሰው አሳይ። ድርቆሽ አዘጋጅልኝ ትላታለች። ሁልጊዜ እንደምታዛት ታዛትና እና ትልክላታለች። ትልክላት ይቺ ልጅ ውስጡን አላየችውም። ከላይ ብቻ እያነሳች ፍርፍሯን እያፈረፈረች ትበላለች። የሆነ ግን የቋንጣ የቋንጣ ስሜት ይሰማኛል፣ ምን እንደሆነ ግን አላውቅም። በኋላ ምንድን ነው ይህ ነገር ምንድን ነው ብዬ ግልብጥ ሳረገው እባብ ድርቆሽ ውስጥ ድርቆሽ ውስጥ አድርቃ አብራ ካላታለች ከዛ ደውላ እንደ ይሄ ነገር ለምንድን ነው ብላ ስትላት፣ ውይ እኔ ምን አውቃለሁ፣ ገብቶ ሊሆን ይችላል። እባብን ያክል ይሄንን የሚያክል ይሄ ሊያውም እሷ ግማሹን በልታ ጨርሰዋለች። ግን እግዚአብሔር ደግ አምላክ ነው። እግዚአብሔር ደግ አምላክ ነው ደግ አምላክ ነው ለዛ ነው እነመምህር ተስፋዬ እነመምህር ግርማ ሲያስተምሩን ብዙዎቻችን በጥላት አይን እየፈረጅን እነሱ ደግሞ እያለን የምንለው ለዛ ነው ጎበዝ ከሆንን የአምልኮ ስግደት መስገድ ስንጀምር መተት ሲገባ ወደዛውም ይያዛል ይያዛል ጉልበታችን ለእግዚአብሔር የሚንበረከት ከሆንን የጸሎት ቤት ብዙዎቻችን የጸሎት ቤት ትልቅ ምናምን አይደለም የምንቆምባት በራሱ ጸሎት ቤት ናት። የምንቆምባት በቃ ስዕላ ድኖ በይችንም ተቱ ስዕላ ድኖ ፊት ቆመን ጸሌን መንበርከት የአምልኮ ስግደት። ከዛ ደግሞ ለመቤታችን የጸጋ ስግደት፣ ቀጣይ ቪዲዮ የጸጋ ስግደት፣ እንዴት ስግደቶቹን ጽፌ የአምልኮ ስግደቶቹንም የምስጋና ስግደቶቹንም ሁሉንም የምንሰዳቸውን ለማታቆን ልጆች ሼር እየተደራረግን መንፈሳዊ ህይወታችንን ማጠንከር ነው። ለምን ዛሬ ማን ነው የሚተኛለን? እስኪ በውጭ ያላችሁ ብዙዎቻችሁ በውጭ ነው ያላችሁት። እስኪ ማን ነው ድርቆሽ በርበሬ፣ ሽሮ የሚልክላችሁ? ማን ነው ከቤተሰቦቻችሁ ውጭ የሚልክላችሁ? ማን ነው ሌላው ቀርቶ ቤተሰብ እራሱ ሲልክላችሁ የሚመጣውን እቃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ በስመ ስላሴ የተባረከ ይሁን። እመቤቴ፣ በዚህ እንትን ላይ ያለውን ባርኪልን ስትበሉትም ባሉትም እየባረካችሁ ብሉ። መባረክ ቀላል እንዳይመስላችሁ። የሚመጣላችሁን ነገር በሙሉ ባርኩት። ቤተክርስቲያን ቅርብ ቦታ ካለ ድሮም አስባርኩት። ማን እንደሚልክ አሁን እቤትም እኮ ወላጆቻችሁ እራሱ አስጥተው ምን ብለው ወደ እናንተ የሚላከውን ዞር ብለው ጎረቤትም ሆነ ማንም ሆነ በጥር ነው ያደረግበታል። ያ ደግሞ እናንተ ጋር ሲመጣ የሰራችሁት ገንዘብ ቀጥታ ማጋ ይሄዳል። እዛ መታችሁ ቀጥታ ማጋ ያው መናፍስት በራሱ መንገድ ማጥፋት ባለበት የሰራነውን ገንዘብ፣ ሕይወታችንን፣ ስራ እንዳንሰራ እድላችንን፣ ትዳራችንን ትዳር ልንይዝ ነው ብለን የጨረስነውን ትዳራችንን መዝጋት፣ ትዳር ውስጥ ገብተን የተቀመጥነውን ደግሞ ማህፀናችንን መዝጋት፣ የሚወለደውን ልጅ አእምሮ ዘገምተኛ ማድረግ፣ የሆነ ነገር የሆነ አጉሎ መስጠት። ይህ ነው የጠላት ስራ፣ ይህ ነው የጠላት ስራ። ሌላ ምንም የጠላት ስራ የለም። እመቤት እንደምነግራችሁ እኔ ከሳውዲ አረቢያ ለምን እንደወጣሁ፣ በእርግጥ ጥላት ቢገፋኝ ቢገፋኝ ቢገፋኝ ቢገፋኝ የጣለኝ እግዚአብሔር እጅ ላይ ነው። ማንም ላይ አልጣለኝ። ጥላት በገፋችሁ ቁጥር መንፈስ ባሳደዳችሁ ቁጥር የእግዚአብሔርን ቤት ነው የምትናፍቁት። ሌላ ማንንም አትናፍቁ። ወደ ጠንቋውም ወደ ደብተራውም አትሄዱ። በተለይ ደግሞ የደብተራ ደብተራዎች ልክ መተት ሲልኩባችሁ ወደ ሌላኛው ደብተራ ሄዳችሁ ለማስለቀቃት ሞክሩ። ደብተራን ደብተራ አያስለቅቀውም። ደብተራን የሚያስለቅቀው ሀያ አንድ የምሰግዱ ከሆነ አርባ አንድ አርባ አንድ የምሰግዱ ከሆነ ሀያ ሰባት ሀያ ሰባቱን የምሰግዱ ከሆነ ስልሳ አራቱን ከዛ ደግሞ መቶ ቤት ሂዱ። በስደት አጣድፉት። ከአቅም በላይ ከሆነ ግን ቅዱስ ሚካኤል ራሱ ወደ መታችሁ ይልከዋል፣ ወደ መታችሁ ይመልሰዋል። ከአቅማችን በላይ ከሆነ እናንተ ግን በፍጹም የላከባችሁንም ሰው ለማውቃት ሞክሩ። የምታውቁትም ከሆነ ደግሞ ለንስሐ የእግዚአብሔርን ፍቅር እንዲያውቅ በንስሐ እንዲመለስ በስጋ ደግሞ እንዲታተን ጸልዩለት። ማርያምን ነው ምንጋችሁ